ይሁን እያልኩ በዚህ ቪዲዮ የምናየው ብዙዎቹ የሁሉም ስራ መሰረትና መነሻ የሆነውን ጂሜል እንዴት እንከፍታለን የሚለውን ይሆናል። ምክንያቱም ብዙ በርካታ በርካታ ተከታዮች ወይም እንዴት እንደሚከፈት ዩቲብ እንዴት ንደሚን ጂሜል እንዴት እንደሚከፈት እና ጂሜል ለምን እንደምንጠቀምበት ስለጠየቃችሁ እንግዲህ ጂሜልን የምንጠቀምበት አንደኛ ከዚህ በፊት ለምሳሌ እንደምናውቀው የምንከፍትበት የምና የምንጠቀምበት መረጃዎችን እንደ ዳቢዎችን ወይም የተለያዩ ነገሮችን እንደዚህ ዶክመንት ነገሮችን የምንላላክበት ከቦታ ከሀገር ሀገር የምንላላክበት ሆኖ ያገለግል ነበር። አሁን ደግሞ ከዛ ያገለግላል። ከዛ በተጨማሪ ደግሞ እንዲሁ ለመስሪያ ቤቶችም ለተለያዩችም በተለያዩ በርካታ ድርጅቶች ያው በሚል ነው በአብዛኛው የሚጠቀሙት። ከዚህ በተጨማሪ ደግሞ እንዴት ማንኛውንም ጎግል አካውንት ሊሆን ይችላል፣ ወይም ደግሞ ዩቱብ ሊሆን ይችላል፣ ወይም ሌላ በርካታ ብዙ ድርጅቶችን ሳይንስ ስናደርግ የምንጠቀመው ይህን ጂሜል ነው። ስለዚህ ይህ ጂሜል ማለት በርካታ ያለ ጂሜል ይህን ዩቱብ ሰብስክራይብ ማድረግ ወይም ደግሞ ዩቱብ አካውንት መክፈት ወይም ሌላ እንደዚህ እንደዚህ ማድረግ አንችልም እና በርካታ ጥቅሞች አሉት። ስለዚህ ይህ ከሆነ ጥቅሙ እንግዲህ ጂሜል እንከፍታለን። ከዛ እዚህ ጋ እዚህ እንገባና ይህን ክሊክ እናደርጋለን። ከዚህ ጋ ክሊክ ስናደርግ እዚህ በፊት ያው የምጠቀማቸው ናቸው እነዚህ። እዚህ ከታች እዚህ እንደምናየው አዲስ ለመክፈት ስለሆነ ይህን ክሊክ እናደርጋለን። ከዛ አሁንም እዚህ ጋ ጂሜል የሚለውን ይህን ጎግል የሚለውን እንከፍታለን፣ ክሊክ እናደርጋለን። እዚህ ጋ እዚህ ይህ ከዚህ በፊት ያለን ከሆነ እዚህ ጋር ነው ክሊክ የምናደርገው። ነገር ግን እኛ አዲስ ለመክፈት ስለሆነ ክሬት አካውንት ከሚለው እንከፍታለን። ክሬት አካውንት ፐርሰናል ይዙ ነው ወይስ ለስራ ነው ይላል። እኛ አሁን ለምሳሌ ጊዜው ፐርሰናል ይዙ እንበለው። ከዛ እዚህ ጋር የመጀመሪያ ስማችሁ እንጻፉ ይላል። የመጀመሪያ ስም እንጽፋለን እንደዚህ ብዬዋለሁ። ከዛ በኋላ እዚጋ ይህን ከጻፍኩ በኋላ ኔክስት የሚለውን እዚ ጋ ክሊክ አድርጋለሁ። እዚ ጋ አሁን ደግሞ ልደታችሁን አስቀምጡ ይላል። ይህን እንደዚህ ያደረግኩት ልደት ለምሳሌ ስንት ልበለው? ሰባት አልኩት። ከዛ እዚ ደግሞ

ወይም ደግሞ 24 ይበለው አራት። አሁን ከዛ ጾታ፣ እዚህ ላይ ጾታውን አስቀምጥ ለይ ይላል። ጾታውን ፊሜል አልኩት። እንግዲህ እናንተ ያው እንደራሳ የራሳችሁን ነው የምትሉት። ከዛ ቀጥዬ አሁን ኔክስት ለዋለሁ አለው እዚህ ጋር ኔክስት ትላለህ። ከዛ አሁን እሱ እንደ ይሄን ማለት ይሄን ማለት ይሄን ማለት ይችላል ብሎ አማራጭ ሰጥቶኛል። ነገር ግን ይሄን ከፈለኩ አንዱ ማድረግ ከፈለኩ አንዱ ክሊክ ማድረግ እችላለሁ። እኔ ግን ሌላ የራሴን ስለምፈልግ እዚህ ጋር ክሊክ አደረግኩና የራሴን እጽፋለሁ። እንደዚህ አድርጌ ልሞክረው እስኪ። እንደዚህ አልኩት። ይሄ አይሆንም ይለኝ እሺ። ከዛ ስለዚህ አሁን ምን አልኩት? አሁን እዚህ ጋር እንደዚህ አልኩት እና ሄድ ልበለው። ይህንም አይቀበልም አለ፣ ይዘርትት አለ። እሺ፣ ከዛ አራት። እሺ፣ አሁን ክሬት አድርጎታል። ከዛ ፓስወርድ እናስቀምጣለን። ፓስወርድ እንጽፋለን። ፓስወርድ ያው እንግዲህ በጣም ስትሮንግ የሆነ ረዥም ፓስወርድ መጠቀም ከቻልነ በቀላሉ አይገኝም። ያንን ፓስወርድ ደግሞ ምን ልንለው እንችላለን? ቁጥር መኖር አለበት፣ ካፒታል መሆን አለበት፣ ስሞል መኖር አለበት። ከዛ በተጨማሪ ደግሞ የሆነ ካራክተር ስትንክ ምናምን የሚባሉት እንደዚህ ካራክተር፣ የተለያዩ ሲምቦሎች ምኖች መኖር አለባቸው፣ ምልክቶች ያ ከሆነ እነዚያ ድብልቆች ከሆነ ወይም ቅልቅል ከሆነ ስትሮንግ ጠንካራ ይሆናል ማለት ነው። በቀላሉ ሀካ አይደረግም ማለት ነው። ስለዚህ አሁን እሱ እንደሞከር የት እናደርጋለን። አሁን እንደዚህ ጽሑፍ ያለው ሂድ አልኩት። አሁን ቀጥታ መጥቶልኛል። ከዛ ኔክስት አልኩት። ከዛ እዚህ ላይ አግሪ የምናደርጋቸው ያው ስምምነቶች የራሳቸው ፖሊሲ እንትን ነው በቃ ፕራይቬሲ ኤንድ ተርምስ ይላለኝ። ይህንን ማንብበን ተቻለ ያው እንትን ማድረግ አግሪ ነው። አግሪ ካላልን ስለማያሳልፈን ለማያሳልፈን ምንጊዜም ቢሆን ምን ያው ለመረዳት ማንባቡ ጥሩ ቢሆንም አግሪ እንለዋለን። ከዛ አሁን ክሬት ተደረገ ማለት ነው። ክሬት አድርገን ጨረስን። ከዛ የት እናገኘዋለን? ይኸው እዚህ ጋ ገኘ ነው ማለት ነው ነው ማለት ነው። እና ክሬት አድርገን ጨረስን። አሁን ማስታወስ ያለብን ነገር ፓስወርዱንና እንግዲህ ይሄን ይሄን ጂሜል ማስታወስ መቻል አለብን። ፓስወርዱንና ይሄን ጂሜል ማስታወስ ከቻልና የፈለግነውን ነገር ማድረግ እንችላለን ማለት ነው። ምክንያቱም አሁን ወደ ተለያዩ አካውንት ለምሳሌ ለሰዎች ስንሰጥ ሌላው ምንድን ነው ማወቅ ያለብን ነገር በዚህ ላይ ለሰዎቹ ጂሜላችን ስንሰጥ ወይም ደግሞ እንዲህ የሆነ ነገር ደብዳቤ ወይም የተለያዩ ጽሁፎችን እንዲልኩልን ስንሰጥ መስጠት ያለብን ምን ነው ጂሜሉን ከላይ አሁን ያሳየኋችሁን ጂሜሉን ነው መስጠት ያለብን እንጂ ፓስወርዱን ለማንም መስጠት የለብን ነው። እንግዲህ ይህንን እየነገርኳቸው ያሉት ለጀማሪዎች ነው፣ ለና ለምታውቁ ሳይሆን ለጀማሪዎች ነው እና እዚህ ጋር ይሄንን ይሄን እዚህ የሚታየውን ምናምናም ብሎ የሆነ ለምሳሌ ይሄ የመም 12 አንድ አት ጂሜል ዶት ኮም የሚለውን ይሄን ነው ለሰዎቹ የምንሰጠው እንጂ ፓስወርዱን ግን ለማንም መስጠት አንችልም ወይም ደግሞ መስጠትም የለብንም ማለት ነው። ራሳችን ብቻ ነው የምናውቀው። ሀክም እንዳንደረግ እኛ ራሳችን ብቻ እየገባን ራሳችን ብቻ ነው እንትን ምንጠቀምበት። ስለ ጂሜል ይሄን ይመስላል ማለት ነው።